ኢውሮፓ ሊግ እንግዲህ የሚደረጉ ጨዋታዎች አሉ። በዩሮፓ ሊግ ብቻ ሳይሆን በዩሮፓ ኮንፈረንስ ሊግም እንዲሁ የሚደረጉ መርሃ ግብሮች አሉ። እነሱን የተመለከቱ ሰፋ ያሉ ዘገባዎችን ወደ እናንተ እናደርሳለን። ዛሬ ማንቸስተር ዩናይትድና አትሌቲክ ቤልባው፣ ቶተንሃምና ቦዶ ግሊምት በዩሮፓ ሊጉ ጨዋታቸውን ያደርጋሉ። ፊዮረንቲና ከሪያል ቤቲስ ከዛ በተጨማሪ ደግሞ እንዲሁ ቸልሲ እና ከጁር ጋርደን ጋር የሚያደርጉት መርሃ ግብር ደግሞ በኮንፈረንስ ሊግ ዛሬ የሚደረጉ ጨዋታዎች ናቸው። ከነዚህ ጨዋታዎች ጋር አያይዘን የምናነሳቸው ነጥቦች ይኖራሉ። በተለይ ማንቸስተር ዩናይትድን የተመለከቱ መረጃዎችን የምናነሳ ይሆናል። ከዛ በተጨማሪ ግን ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮች አሁንም እየተሰሙ ይገኛሉና እነሱንም በስፋት ወደ እናንተ ማድረሳችን የምንቀጥል ነው የሚሆነው። ስለምታደምጡን ስለምትከታተሉ እጅጉን ከልብ አድርገን እናመሰግናለን። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁ ይቆዩም። ከመሸጋገሪያ በኋላ በቀጥታ ወደ ትንታኔ ፕሮግራማችን ነው የምናመረው። ዛሬ የሚደረጉ ጨዋታዎችን በማስቀደምን ጀምር። ቅድም እንዳልኳችሁ ነው ዛሬ በዩሮፓ ሊግና በኮንፈረንስ ሊግ የሚደረጉ ጨዋታዎች አሉ። በቦዶ ግሊምት በሜዳው ቶትንሃም ሆት ስፐርስን ያስተናግዳል። በመጀመሪያው ዙር ጨዋታ ቶትንሃም ይህንን ጨዋታ ሶስት ለአንድ በሆነ ውጤት ማሸነፉ ይታወሳል። ዛሬ ከሜዳው ውጪ የመልስ ጨዋታውን ያደርጋል። ማንቸስተር ዩናይትድ ዛሬ በሜዳው ኦልትራፎርድ ነው አትሌቲክ ቤልባውን የሚገጥመው። የጨዋታ ምሽት አራት ሰዓት ላይ የሚደረግ መርሃ ግብር ነው። በመጀመሪያው ሳንማ ሜስ ላይ በተደረገው ጨዋታ ሁለቱ ቡድኖች እንግዲህ ጨዋታቸውን አድርገው ማንቸስተር ዩናይትድ ሶስት ለዜሮ በሆነ ውጤት ማሸነፍ መቻሉን እናስታውሳለን። ቤልባው ዛሬ ሶስት እንግዲህ ወሳኝ የሚባሉ ተጫዋቾቻቸውን ያጣሉ። ኦይሃን ሳንሴት ዛሬ የማይኖርም ኒኮ ዊሊያምስ እና ኢኒያኪ ዊሊያምስን በዛሬው ጨዋታ ላይ እንደማይኖር የተረጋገጡ ተጫዋቾች እንደሆኑ ነው አሰልጣኙ እንግዲህ ኤርነስቱ ቫልቬርዴ የተናገረው። በኮንፈረንስ ሊግም ዛሬ ጨዋታዎች ይደረጋሉ ፊዮረንቲና ከሪያል ቤቲስ ቸልሲ ደግሞ ከጁር ጋርደን ጋር ዛሬ ጨዋታቸውን የሚያደርጉ ነው የሚሆነው እነዚህ ተጠባቂ ጨዋታዎች ናቸው በኋላ ላይ በተለይ ከማንቸስተር ዩናይትድ ጋር አያይዘን ከዛሬው ጨዋታ ጋር የምናነሳቸው ሰፋ ያሉ ነጥቦች ይኖሩናል ሊቨርፑልን የተመለከቱ መረጃዎችን እናንሳ የቀድሞው የሊቨርፑል ግብ ጠባቂ የነበረው አድሪያን ይናገራል ደጋፊዎች ለረጅም ጊዜ የመሰናበት እድል ስላልነበረኝ በማህበራዊ ሚዲያ ገጾች ላይ ቪዲዮ ለመልቀቅ ተገደድኩኝ ከቤተሰቦቼ ጋር እቤት ነበርኩኝና በድንገት ራሴን መቆጣጠር አቃተኝና ንዴቴ ወደ እንባ ተቀየረ ሲለም አድሪያን ከሊቨርፑል ጋር የተለያየበትን መንገድ ያስታውሳል። አርነ ስሎት ስለ ሪያ ግራቨንበርች ሀሳባቸውን ሰጥተዋል። ምናልባት እሱ በጨዋታው ላይ አንድና ከዚያ በላይ የኳስ ንክኪዎችን በአንዴ ሲያደርግ ሊያደርግ ይችላል እና መስመር ላይ የሚገኙ ተጫዋቾች በብዛት ያገኛል። ቨርጅል ቫንዳይክ እንደ ምሳሌነት ብናየው እሱ መስመር ላይ ብዙ ተጫዋቾችን ያገኛል ያ ነገር ከግራቨንበርች ጋር ያመሳስለዋል ሲልም ጭመር ነው። ስለ ሪያን ግራቨንበርች እንዲሁ የተናገረው ሌላኛው ሀሳቡን የሰጠው ደግሞ አሁን ላይ እንግዲህ በኢብራሂማ ኮናቴ ጉዳይ የሚወሰን ውሳኔ አለ። ከዚህ በፊትም እንደተናገር ነው በሁለቱ አካላቶች መካከል አሁንም አለመግባባት አለ በኮንትራት እድሳት ጉዳይ ላይ በሁለቱ አካላቶች መካከል አሁንም አለመግባባቶች አሉ። የተጫዋቹ ወኪል የሚፈልገውና ጠረጴዛው ላይ ያቀረበው ውል አንድ አይደለም። ሊቨርፑል በዚህ ጉዳይ ላይ ከስምምነት የማይደርሱ ከሆነ ሌሎች አማራጮችን ሊመለከቱ እንደሚችሉ ነው። ዘ አትሌቲክ ደግሞ መረጃውን እያጋራም የሚገኘው በአሁኑ ሰዓት የወጣቱ አጥቂ ቤንጃሚን ሸስኮ የውል ማፍረሻ ከ80 ሚሊየን ፓውንድ በላይ ነው፣ ነገር ግን ናረቢ ለብዚሾች ለተጫዋቹ ዝውውር ከውል ማፍራሻው በታችም ጠቀም ያለ ገንዘብ የሚቀርብላቸው ከሆነ የመሸጥ ፍላጎት እንዳላቸው ጭምር ስካይ ስፖርት እየገለጸም ይገኛል። ሊቨርፑል ኬቨን ደብሮይናን ለማስፈረም ለተጫዋቹም ጥያቄ እንዳቀረቡ ጭምር እየተገለጸ ይገኛል። ነገር ግን ይፋዊ የሆነ ነገር ምንም ነገር የለም። ነገር ግን ሊቨርፑሎች ግን ኬቨን ደብሮይናን እንደሚፈልጉት እየተገለጸ ይገኛል። ሌላኛው የደብሮይና ፈላጊ ደግሞ ናፖሊ ነው። በኋላ ላይ በስፋት እናነሷል የሲቲን ጉዳዮች ስናነሳ። ነገር ግን ናፖሊ ለኬቨን ደብሮይናን ለማስፈረም በቁም ነገር እየፈለጉ ነው። ቤልጀማዊ አማካይ ከማንቸስተር ሲቲ ጋር ያለው ኮንትራት በክረምቱ የሚጠናቀቅ ሲሆን ናፖሊ ለቀጣዩ የውድድር ዓመትም ተጫዋቹን የማስፈረም ትልቅ እቅድ አላቸው። ደብሮይና በአውሮፓ የመቆየት ፍላጎት ያለው ስለሆነ ከሊቨርፑል የቀረበለትን ጥያቄም ተቀብሏል የሚሉ መረጃዎች እንዲሁ ከናፖሊም ጥያቄዎችን ተቀብሏል የሚሉ ነገሮችም እንዲሁ እየወጡ ነው። ናፖሊ በኬቨን ደብሮይና እና በሮሜሎ ሉካኩ መካከል ያለውን ጥሩ ግንኙነት እንግዲህ በማሰብ ወደ ክለባቸውም ሊቀላቀሉት ይችላሉ። ኬቨን ደብሮይና ለማስፈረም የሚደረገው ከባድ ሙከራ የናፖሊ በዲላውሬንቴስ ስር ያለው ምኞትና ወደፊት ስለሚያመጣው የውድድር ዘመንም አመላካች እንደሆነ ነው። ዲ ማርሲዮ መረጃውን እያጋራ የሚገኘው በተለይ ከወደ ጣሊያን በሚወጡ መረጃዎች ታማኝ ነው ተብሎ ይነሳል ይኸው ዘጋቢ ዲማርዚዮ። ስለዚህም ናፖሊ ይህንን ተጫዋች ለማስፈረም ትልቅ ፉክክር ያደርጋሉ ተብሎ ነው የሚጠበቀው። ጀረሚ ፍሬምፖንግ የ35 ሚሊየን ፓውንድ የውል ማፍረሻ ኮንትራት አለው። ሊቨርፑልን ጨምሮ ብዙ አውሮፓ ላይ የሚገኙ ክለቦች ተጫዋቹ ላይ ፍላጎት አሳይተዋል ተጫዋቹ በክረምቱ ክለቡን እንደሚለቅም ይጠበቃል ብሎናል ቤን ጃኮብስ በዘገባው ሌላኛው ቨርጂል ቫንዳይክ ያነሳው ሀሳብ ነው የሊጉን ዋንጫ ስናሳካ መንገድ ላይ ትልቅ ሰልፍ እንደሚኖርና ከኛ ጋር ድሉን ለማክበርም ከተለያዩ ቦታዎች የሊቨርፑል ደጋፊዎች እንደሚመጡ ተስፋ አድርጋለሁ ሲልም ጭምር ነው ቨርጂል ቫንዳይክ ሀሳቡን የሚሰጠው ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ እኔ ከመጣው ወዲህ ቡድኑ ወርዷል፣ ሲል ሩበን አሞሪም ይናገራል። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ቡድናቸው የአትሌቲክ ቢልባው ተጫዋች መጎዳትን ተመልክቶ እንዳይዘናጋን ያሳሰበው፣ ጉዳቱ ለውጥ አያመጣም ያሉት አሰልጣኝ ሩበን አሞሪም የክለቡ ሀሳብ በፍጹም አይቀየርም፣ ጠንካራ ቡድንነቱንም አይለቅም ብለዋል። አያይዞም ለፍጻሜው ለማለፍ ጎል ማስቆጠር አለብን፣ ለፍጻሜ ለመድረስ ትንሽ መሰቄትም አለብን፣ ለመሰቄት ደግሞ ተዘጋጅተናል ሲል ነው ሩበን አሞሪም የተናገረው። አሁን ያለው ማንቸስተር ዩናይትድ በክለቡ ታሪክ ባለፉት 10 አመታት አራት አስርት አመታት እንግዲህ ደካማው ቡድን ነው። እኔ ከመጣውኝ ጀምሮ ቡድኑ እንግዲህ ወደታች እየወረደ ይገኛል ሲልም ጭምር ነው ሩበን አሞሪም ጨምሮ እንዲሁ እየተናገረ የሚገኘው። ፋብሪሲዮ ሮማኖ የ17 ዓመቱ ቤንዲቶ ማንታንቶ ከማንቸስተር ዩናይትድ ጋር የመጀመሪያ ፕሮፌሽናል ኮንትራትን እስከ ሰኔ 2029 ድረስ መፈራረሙን አረጋግጧል። ማንቸስተር ኢቭኒንግ ኒውስ እንደዘገበው ከሆነ ቸልሲ፣ ሊቨርፑል፣ ኒውካስል ዩናይትድ እና ብራይተን ይህንን ባለተሰጡ እንግዲህ የክንፍ አጥቂ ባለፈው አመትም ለማስፈረም ቢፈልጉም በዩናይትድ ለመቆየት ግን ወስኗል እየተባለ ነው የሚገኘው። ሌላኛው ዛሬ ከሚደረገው ጨዋታ ጋር ሰፋ ያሉ ጉዳዮችን እናንሳ። ማንቸስተር ዩናይትድ እና አትሌቲክ ቤልባው ጨዋታቸውን ያደርጋሉ። ምሽት አራት ሰዓት ላይ የሚደረግ መርሃ ግብር ነው። በማንቸስተር ዩናይትድ በዩሮፓ ሊግ የግማይ ፍጻሜ ጨዋታ በሜዳውና በደጋፊው ፊት በኦልትራፎርድ የስፔኑን ክለብ አትሌቲክ ቤልባውን የሚያስተናግድ ይሆናል። ማንቸስተር ዩናይትዶች ባለፈው ሳምንት በስፔን በተካሄደው የመጀመሪያው ጨዋታ ሶስት ለዜሮ በሆኑ ውጤት አሸንፈው ስራቸውን በከፊል ያጠናቀቁ ሲሆን በዛሬው ጨዋታም በራስ መተማመን መንፈስ ወደ ሜዳ እንደሚገቡ ነው የሚጠበቀው አትሌቲክ ቤልባዎ የዩሮፓ ሊግ ፍጻሜ ህልማቸውን ለማሳካት በኦልትራፎርድ የዘጠና ደቂቃዎች እድል ያላቸው ሲሆን ይህንን ም እድል ላለማባከን ተጠናክሮ መፋለማቸውን ጨዋታው ተገማችነትን ያሳጠባል። ልክ አራት ሰዓት ሲል አይኖች ሁሉ ህልሞች እውን ወደሚሆኑበት ኦልድ ትራፎርድ በመዞር ገና ነው ማንቸስተር ዩናይትድ አትሌቲክ ቤልባውን በሜዳው ሲያስተናግድ የሚመለከት ይሆናል በርካቶች። ማንቸስተር ዩናይትድ እና አትሌቲክ ቤልባው በአውሮፓ ውድድሮች አምስት ጊዜ ተገናኝተዋል። ማንቸስተር ዩናይትድ በሁለቱ ሲያሸንፍ፣ አትሌቲክ ቤልባው በሶስቱ ጨዋታዎች አሸንፏል። ማንቸስተር ዩናይትድ ይህንን ጨዋታ ካሸነፈ በአውሮፓ ውድድሮች ከአትሌቲክ ቢልባኦ ጋር ያለውን ግንኙነትም ሶስት ጨዋታዎች በማሸነፍ ከተሸነፈው ጋር እኩል ማድረግ ይችላል። ሁለቱ ቡድኖች ከዚህ የውድድር ዘመን በፊት ለመጨረሻ ጊዜ በዩሮፓ ሊግ የተገናኙት 2011-2012 ላይ ሲሆን ቢልባኦ በድምር ውጤት ዩናይትድን አምስት ለሶስት አሸንፎ እንደነበር ይታወሳል። ይህ ጨዋታ ለሁለቱም ክለቦች ስድስተኛ ግንኙነታቸው ሲሆን፣ ሁለተኛ ዙር ጨዋታ በኦልትራፎርድ ሲደረግ ደግሞ ለመጀመሪያ ጊዜ ነው። ሩበን አሞሪም አንድ ጎል ሁሉንም ነገር ሊለውጥ እንደሚችል መረዳት አለብን ብለዋል። የጨዋታው ፍጥነት በቀይ መውጣት ከሳምንት በፊት ተመልክተ ነዋል። ስለዚህም እንግዲህ የጨዋታውን ውጤት ሳናስብ ጨዋታውን ለማሸነፍ ለመፋለምም መዘጋጀት አለብን ሲልም ጨምረን የተናገረው። አንዳንድ ጊዜ በጨዋታው ውስጥ እንደ ቡድን ሆነን እንግዲህ የሆነ ነገር ይከሰታል እናም ደግሞ አእምሯችን በትንሹ እናጣለን ሲል የሚናገራል ጨዋታውን እንግዲህ እንደ ወሳኝ ጨዋታ አድርገን መጋፈጥ አለብን። ወደ ቀጣዩ ዙር ለማለፍ ጎል ማስቆጠር እንዳለብን ማወቅ ይኖርብናል ሲልም ጭምር ነው የተናገረው። ወደ ጨዋታው የምንቀርበውም በዚህ መንገድ ነው ሲል ሩበን አሞሪም እንዲሁ ተናግሯል። ኤርኔስቶ ቫልቬርዴ በአንጻሩም እንግዲህ በጣም መጥፎ ውጤት ይዘን ወደ ሁለተኛው ዙር መምጣታችን ግልጽ ነው። ነገር ግን መጫወት አለብን ተስፋን ቆርጥም የሁኔታ ደግሞ እንደሆነና ከፊታችን ማን እንዳለም እናውቃለን። ጭንቅላታችንን በመጠቀም መጫወት እንጂ ከጅምሩ ራሳችንን ወደ ታች መወርወርም የለብንም ሲል ጭምር ነው እንዲሁ የተናገረው። እንደ መጀመሪያው ጨዋታ አይነት ስህተቶችን ማስወገድ አለብን። ተጋጣሚ በመልሶ ማጥቃት ላይ አደገኛ ነው እናም ጎል እንዳይቆጠረብንም ጥንቃቄ ማድረግ አለብን ሲል ጭምር ነው አሰልጣኝ ኤርነስቶ ቫልቬርዴም የተናገረው። በዛሬው ጨዋታ ላይ ሊሳንድሮ ማርቲኔስ፣ ዲያጎ ዳሎ፣ ቶቢ ኮሊየር፣ ጆሽዋ ዘርክዚ እና አይደን ሄቨን በጉዳት ምክንያት ከዛሬው ጨዋታ ውጪ ናቸው። በባለፈው የብሬንትፈርድ ጨዋታ ጉዳት ያስተናገደው ማታያስ ደሊት ባጋጠመው የጉልበት ጉዳት ምክንያት ከዛሬው ጨዋታ ውጪ ነው። በማንቸስተር ዩናይትድ በኩል ከዛሬው ጨዋታ ውጪ የሆኑት ተጫዋቾች ማታያስ ደሊት የጉልበት ጉዳት፣ ዲዮጎ ዳሎ የእግር ጡንቻ ጉዳት፣ ሊሳንድሮ ማርቲኔዝ የጉልበት ጉዳት፣ አይደን ሄቨን የቁርጭምጭሚት ጉዳት፣ ጆሹዋ ዘርክዚ የሃምስትሪንግ ጉዳት፣ ቶቢ ኮልዬ የጡንቻ ጉዳት ናቸው። ዛሬ ምሽት በኦልድ ትራፎርድ በሚደረገው ጨዋታ አትሌቲክ ቢልባኦ በከፍተኛ ደረጃ በጉዳት የታመሰውን ስብስብ ይዘው እንደሚገቡ ነው የሚጠበቀው። የቡድኑ ቁልፍ ተጫዋች የሆኑት ኒኮ ዊሊያምስ፣ ኢኒያኪ ዊሊያምስ ና ኦይሃን ሳንሴት በጉዳት ምክንያት ከጨዋታ ውጭ ናቸው። በተጨማሪም ዳኒ ቪቪያንም በቀይ ካርዱ ምክንያት ከዛሬው ጨዋታ ውጭ ነው። ግብ ጠባቂው ኡናይ ሲመን በሲዝኑ መጀመሪያ ላይ አስከፊ ጉዳት በማስተናገዱ ከዛሬው ጨዋታ ውጭ እንደሆነ እየተገለጸ ይገኛል። ጀርመናዊው የ41 አመቱ ጎልማሳ ዳኛ ዳንኤል ሲበርት በማንቸስተር ዩናይትድ ና በአትሌቲክ ቤልባው መካከል የሚደረገውን ጨዋታ በመሀል ዳኝነት ይመሩታል። ይሄ ዳኛ በዘንድሮ የውድድር ዓመት በአውሮፓ ውድድሮች ስድስት ጨዋታዎችን በመሀል ዳኝነት የመራ ሲሆን 24 ቢጫ ካርዶች ና ሁለት ቀይ ካርዶችንም አሳይተዋል። ዳንኤል ሲበርት ከጀርመን ይህንን ጨዋታ በመሀል ዳኝነት የሚመሩት ናቸው። እንግዲህ አብዛኞቹ ድርጅቶች እንግዲህ ይህንን ጨዋታ ማንቸስተር ዩናይትድ የማሸነፍ ግምት እንዳለው ነው እየሰጡ የሚገኙት በማንቸስተር ዩናይትድ በኩል አንድሬ ኦናና በግብ ጠባቂነት ይኖራል ተብሎ ይጠበቃል። ኑሱር ማዝራዊ፣ ሃሪ ማጓየር ና ሌኒ ዩሮ በተከላካይነት አማድ፣ ካሴሜሮ፣ ኡጋርቴና ዶርጎ ጋርናቾ፣ ብሩኖ ና ሆይላንድ በዛሬው ጨዋታም በቋሚ አስተላለፍ ውስጥ ይኖራሉ ተብሎ የሚጠበቁ ተጫዋቾች ናቸው። ማንቸስተር ዩናይትድ በዚህ ሲዘን ከየትኛውም ቡድን በላይ በዩሮፓ ሊጉ 31 ጎሎችን ማስቆጠር ችሏል። በዚህም በአንድ የውድድር ዓመት በአውሮፓ ውድድር ከዚህ በላይ ጎል ያስቆጠረው በ2022/23 32 ጎልና በ2020/21 34 ጎሎች ብቻ እንደሆነም እየተገለጸ ይገኛል። ሌላኛው አርሰናልን የተመለከተ መረጃን ነው አሁን ላይ ደግሞ ወደ እናንተ የምናደረሰው። ትናንትና ከአውሮፓ ቻምፒየንስ ሊግ ውድድር ውጪ እንደሆኑ የሚታወስ ጉዳይ ነው። አዎ ፓሪ ሳንጀርሜን የልቤን ክለብ አርሰናልን አሰናብቶብኛል ነገር ግን በፍጻሜው ኢንተር ሚላንን አሸንፎ የቻምፒየንስ ሊጉን ዋንጫ እንዲያነሳ ፈልጋለሁ ብሏል። የቀድሞው የአርሰናል ሌጀንድ ቴሪ ዳንኤል ኦንሪ ነው ይህንን ሀሳብ የሰጠው። ፓሪስ ሰን ጀርሜን እንግዲህ የልቤን ክለብ አሰናብቶብኛል፣ ቢሆንም ግን ሻምፒየን መሆን ያለበት ፓሪስ ሰን ጀርሜን ነው ሲልም ነው ቴሪ ዳንኤል ኦንሪ የተናገረው። ምርጡ ቡድን ተሸንፏል ብሏል አርቴታ ትናንትና እንግዲህ ከጨዋታው በኋላ የተለያዩ ሀሳቦችን ሰጥቷል። በኔ እይታም ምርጡ ቡድን ተሸንፈዋል። በተለይም ደግሞ ከአንድ መቶ ስልሳ ደቂቃዎች በኋላ የነበረው ቡድናችን ጥሩ ነበር። ይህን የምለው ደግሞ እኔ ብቻ አይደለውም፣ ፓሪስ ሳን ዣርሜኖችም ናቸው። ይሄ ሀሳባቸውን ነግረውኛል። ስለዚህ ምርጡ ቡድን ነው ከአውሮፓ ቻምፒየንስ ሊግ ዘንድሮ የተሰናበተው ሲልምን የተናገረው ይህንን የሚኬል አርቴታ ሀሳብ ግን የቅድሞ የአርሰናል አሰልጣኝ አርሰን ቬንገር አልተቀበሉትም ወይም አልተስማሙበትም። የአርሰናሉ አንጋፋ አሰልጣኝ የሆኑት አርሰን ቬንገር በትናንትናው ምሽቱ ጨዋታ አርቴታ ስለ አርሰናል የሰጠው መግለጫን አልተቀበሉትም። እንደ ሚረር ዩኬ ዘገባ ከሆነ አርቴታ ከፓሪሰን ጀርሜን ጋር ባደረገው የቻምፒየንስ ሊግ ግማሽ ፍጻሜ ሁለተኛ ጨዋታ በኋላ አርሰናል በአሁኑ ጊዜ በአውሮፓ ምርጥ ቡድን ነው፣ እናም ይህንን ውድድር ለማሸነፍም ተዘጋጅተን ነበር። ተጫዋቾች በዚህ ደረጃ ላይ መጫወት የሚችሉበት ችሎታና ቁርጠኝነትን ማሳይ ተባል። ነገር ግን ምርጥ ቡድን ተሸንፈዋል ሲሉ ሀሳባቸውን ሰጥተው ነበር። እና ይህንን ነገር ነው ቬንገር ያልተስማሙበት። ከጨዋታ በኋላ ሲናገሩ አርሰናል በጣም ጥሩ ነገሮችን እየሰራ እንደሆነ ግልጽ ነው፣ ነገር ግን አውሮፓ ምርጥ ቡድን ነው ማለት የአውሮፓ ምርጥ ቡድን ነው ማለት ግን ትንሽ የተጋነነ ይመስለኛል። እንደ ባየር ሚኒክ፣ ኢንተር ሚላን እና ፓሪስ ሰን ዠርማን ያሉ ቡድኖች በዚህ ደረጃ ተመሳሳይ ደረጃ ላይ ናቸው። አርሰናል የተሻለ ውጤት ለማምጣት ተጨማሪ መልኩ መጫወትና የተሻለ መከላከል መማር አለበትም ሲል ጭምር ነው አሰልጣኝ አርሰን ቬንገር እንዲሁ የተናገሩት። እንግዲህ ከትናንትናው ከስንብታቸው በኋላ እንግዲህ የተለያዩ ተጫዋቾችን ለማዞር ሙከራዎችን እያደረጉ ይገኛሉ። አርሰናሎች በተለይ ማርቲን ዙቤሜንዲን ዝውውር ሊያጠናቀቁ ከጫፍ እንደደረሱ እየተገለጸም ይገኛል። ከዛ በተጨማሪ ግን በክረምቱ ትልቅ የተጫዋቾች የዝውውር መስኮትን ሊያሳልፉ እንደሚችሉ ጭምር ነው እየተገለጸ የሚገኘው። ሌላኛው ደግሞ ኒኮ ዊሊያምስንም ለማስፈረም በትልቁ ይንቀሳቀሳሉ ተብሎ እንደሚጠበቅ ነው ዘገባዎች እያሳዩ የሚገኙት። የተለያዩ ትልቅ ሚዲያዎች እንግዲህ ማርቲን ዙቤሜንዲን በቅድሚያ ሊያስፈርሙ የሚችሉበት እድል አላቸው የሚሉ መረጃዎች ናቸው እያወጡ የሚገኙት። ኒኮ ዊሊያምስንም በዚህ ክረምት በንቃት ይከታተሉታል ተብሎ እንደሚጠበቅም ትልልቆቹ የአውሮፓ ሚዲያዎች እየዘገቡት ይገኛሉ። ከአርሰናል ጋር በተያያዘም በሚያወጧቸው መረጃዎች ላይ ማንቸስተር ሲቲን ደግሞ እንመልከት። ክላውዲዮ አቸቬሪ ይናገራል። ከሁሊያን አልቫሬስ ጋር ተነጋግረናል። ማንቸስተር ሲቲ በጣም ጥሩ ተጫዋች ለመሆን ሁሉም ነገር የሚሰጥ ክለብ ነው። የሚያስፈልግ ነገር ሁሉ አለ። እዚያ ሁሉም ሰዎች በእውነት በጣም ጥሩ ናቸው ብሎኛል። እናም እሱ ለእኔ መልካሙን ሁሉ እንደሚመልኝ እንደሚመኝልኝ እና ምንም ነገር ካስፈለገኝ እሱን ማግኘት እንደምችልም ነግሮኛል። ለዚህም ደግሞ በጣም አመሰግነዋለሁ ሲል ነው የተናገረው። ናፖሊ በተጫዋቹ ሮሜሉ ሉካኩና በኬቨን ደብሮይና መካከል ያለው መልካም ግንኙነትን ተጠቅሞ ለኬቨን ደብሮይና ጥያቄ ለማቅረብ ሙከራ ያደርጋል ብሏል ዲማርሲዮ። ናፖሊ ኬቨን ደብሮይና ለማስፈረም ድርድር ጀምሯል። የኬቨን ደብሮይና በአውሮፓ ታላላቅ ሊጎች መፈለግ እንግዲህ በተሰማ ዜናም የአውሮፓ ክለቦች ቤልጅማዊውን ለማስፈረም ጥያቄ ማቅረባቸውን ነው የተገለጸ የሚገኘው አንደኛው የእንግሊዙ ክለብ ሊቨርፑል ሲሆን፣ ሁለተኛው ደግሞ የአንቶኒዮ ኮንቴ ናፖሊ እንደሆነ ነው ዲማርሲዮና ስካይ ስፖርት ተገለጹት ሌላኛው ናፖሊ ጃግሪሊሽንም ሪሊሽንም ለማስፈረም ፍላጎት አላቸው እናም አንቶኒዮ ኮንቴ የማንቸስተር ሲቲውን የክንፍ ተጫዋች አድናቂ እንደሆኑ ጭምር ነው እየተገለጸ የሚገኘው ፍሎሪያን ቬርትስ ይናገራል በጣም ጥሩ ጥሩ ክለቦች ከበር ላይ በማግኘት ዕድለኛ ነኝ እርግጠኛ አሁን ያሉበት ምቾትን ትቼ አዲስ ነገርን መላመዴ ለእኔ በጣም ፈታኝ ነገር ነው የሚሆንብኝ ቦቴን በፍጥነት የትም እንደማገኝ እርግጠኛ ነኝ ሲልም ነው እንዲሁ የተናገረው ለፋብሪዚዮ ሮማኖ ነው። ኤቨርተኖች ጆን ስቶንስን በክረምቱ በድጋሚ ለማስፈረም ተዘጋጅተዋል፣ ማንቸስተር ሲቲም እንዲለቅ ይፈቅዱለታል ብሏል ቲቢአር ፉትቦል በዘገባው። ቼልሲን የተመለከቱ መረጃዎችን እናንሳ። ዋንጫ ማሸነፍ መመለሳችንን ማወጅ ነው ብለዋል ኤንዞ ማሬስካ። የሰማያዊዎቹ ዋና አሰልጣኝ ኤንዞ ማሬስካ ቡድናቸው የኮንፈረንስ ሊግ ዋንጫን በማሸነፍም ተመልሻለሁ ብሎ ማሳወቅ እንደሚፈልግ ነው የገለጸው። በዚህ ዓመት የኮንፈረንስ ሊግ ዋንጫን ማሸነፍ ቸልሲ በድጋሚ መመለሱን ማወጅ ነው ሲልም ኤንዞ ማሬስካ ተናግረዋል። ቸልሲ ከዚህ በፊት ያላሸነፈው ብቸኛ ዋንጫ ኮንፈረንስ ሊግ ነው። ዋንጫውን የምናሸንፍ ከሆነ ሁሉንም የአውሮፓ ዋንጫዎችም ያሸነፈ የመጀመሪያው ክለብ ያደርገናል። ስለዚህም ይህንን ዋንጫ ማሸነፍ የግድ ይኖርብናል ሲልም ጭምር ነው አሰልጣኝ ኢንዞ ማሬስካ የተናገረው ዛሬ በተለይ ከጆር ጋርደን ጋር ጨዋታውን ያደርጋል። በእርግጥ የዛሬው ጨዋታ ይከብደዋል ተብሎ አይጠበቅም። በመጀመሪያው ዙር ጨዋታም ከሜዳ ውጭ አራት ለአንድ አሸንፎ ነው ወደ ዛሬው ጨዋታ የመጣው። ዛሬ ደግሞ በሜዳው ስታንፈርድ ብሪጅ የሚደረግ ጨዋታ ከመሆኑ ጋር በተያያዘም ቀለል ያለ ጨዋታ ይጠብቀዋል ተብሎ ይታሰባል። ነገር ግን በቀጣይ ግን ከበድ ያሉ ጨዋታዎች ሊኖሩ የፍጻሜው ጨዋታ ግን ምናልባት ከሪያል ቤቲስ እና ከፊዮረንቲና አንደኛው መካከል ስለሚሆን ጠንካር ያለ ግጥሚያ ሊጠብቀው እንደሚችል ጭምር ነው የሚነገረው። ነገር ግን ይህንን ጨዋታ ማሸነፍ ይኖርብናል ሲልም ጭምር ነው የተናገረው እንግዲህ አሰልጣኝ ኤንዞ ማሬስካ። ሪያል ማድሪድን እንመልከት። በሪያል ማድሪድ ቢሮ ውስጥ ከታዩት ሌሎች ስሞች መካከል ኢብራሂማ ኮናቴና ዊሊያም ሳሊባ ይገኙበታል። ሪያል ማድሪድ እነዚሁን ሁለት ተጫዋቾች የኮንትራት ውላቸው እስኪጠናቀቅ ድረስም እየጠበቀ ነው። በዚህም የኢብራሂማ ኮናቴ ውል በ2026 ክረምት የሚጠናቀቅ ሲሆን የሌላኛው ፈረንሳዊ ተከላካይ ዊሊያም ሳሊባ ኮንትራት ደግሞ በ2027 መቋጫውን ያገኛል። ሁለቱም ተከላካዮች ዋጋቸው 100 ሚሊየን ዩሮ የሚገመት ሲሆን ፍሎሬንቲኖ ፔሬስ ይህንን ያክል ገንዘብ አውጥቶም ተከላካይ ከማስፈረም ይልቅ የቀደመ የቃል ስምምነት ከተጫዋቹ ጋር በመፈጸም ኮንትራታቸው ሲጠናቀቅም በነፃ ማስፈረም ይፈልጋል ተብሎ እንደሚጠበቅ ነው ማርካ የተባለው የመረጃ ምንጭ እያጋራ የሚገኘው። ሌላኛው ሪያል ማድሪድ አሁን ላይ የቦርን መዙን የመሃል ተከላካይ ዴን ሀውችሰንን ለማስፈረምም ያለው ፍላጎት እውነተኛና የተረጋገጠ ነው። ክለቡ ባለፉት ጥቂት ቀናት ስምምነቱን ለማጠናቀቅ በቁም ነገር እየሰራበት ሲሆን ተጫዋቹም እንግዲህ በአለም ክለቦች ዋንጫ ውድድር ላይ የቡድኑ አካል እንዲሆንም አጥብቆ ይፈልጋል ነው እየተባለም የሚገኘው አርሰን ቬንገር ስለ ትሬንት አሌክዛንደር አርኖልድ የሪያል ማድሪድ ዝውውር ይናገራል ሪያል ማድሪድ ትሬንት አሌክዛንደር አርኖልድን ከረጅም ጊዜያት በፊት አናግሮታል ሁልጊዜም ታላላቅ ክለቦች ይህንን ያደርጋሉ አንድ ተጫዋች ኮንትራቱ ሲጠናቀቅ ሁለት ዓመት ሲቀረው ልናስፈርምህ እንፈልጋለን ይሉታል ጥሩ ደሞዝ እንከፍልሃለን እናም ጥያቄውን ለክለብህ ለማቅረብ እንሞክራለን ይህ የማይሰራ ከሆነ በነጻ ዝውውር እናስፈርመሃለን ይሉታል። ኬሊያን እምባፔ ላይ እያደረጉትም ይህንኑ ነው ሲል ጭምር ነው እንዲሁ አርሰን ቬንገር የተናገሩት። እንግሊዛዊው የቀይ መስመር ተመላላሽ የሆነው ትሬንት አሌክዛንድር አርኖልድ በዓለም ክለቦች ዋንጫ ውድድር ላይ ለሪያል ማድሪድ ለመጫወትም ዝግጁ እንደሆነ እየተገለጸ ነው። አሁን ላይ ክለቡ ሊቨርፑል ትሬንት አሌግዛንደር አርኖልድን በውድድሩ ላይ መጫወት እንደሚችል አረንጓዴ መብራትም ሰጥቶታል የሚሉ መረጃዎች ዲያሪዮ አስ እያወጣም ይገኛል። የሮድሪጎ የወደፊት እጣ ፈንታ የሚወሰነው አሰልጣኝ ሻቪ አሎንዞ በሚቀጥለው የውድድር ዘመን በሪያል ማድሪድ ቤት በሚኖረው የወደፊት እቅድ ላይ የተመሰረተ እንደሆነም ጭምር መረጃዎች እየጠቆሙ ይገኛሉ። ሮድሪጎ አሁን ላይ እዛው ክለብ ይቆይ ወይስ ደግሞ ወደ ሌሎች ክለቦች ያመራ አይሆን የሚለው ጉዳይ ምንም የተወሰነ መረጃ እንደሌለው ነው የተገለጸው። ቶተንሃም ሰዎችን የማይሆን ነገር እያናገረ ነው ሲሉ ፖስት ኮግሉ ተናግረባል ለዋንጫ ስንቀርብ ማውራት ጀመሩ። የቶተናም ዋና አሰልጣኝ አንጌ ፖስት ኮግሉ አሰልጣኝ አርሰን ቬንገር ከቀናት በፊት የሰጡት አስተያየት እንግዳ ነገር ነው በማለት ይናገራሉ። የቻምፒየንስ ሊግ ተሳትፎ ቦታ ክርክር ያስነሳው የቶተናም ለዩሮፓ ሊግ ዋንጫ መቃረብ ነው ሲሉ አንጌ ፖስት ኮግሉ ይገልጻሉ። ይሄ ክርክር ለዓመታት የቆየ ነው ወይስ ደግሞ ባለፉት ስምንት ቀናት? ሲሉ የጠየቁት ፖስት ኮግሉ እኔ ከዚህ በፊት ሰምችው አላውቅም ነበር ነው ያሉት። ክርክሩ ከዚህ በፊት ለምን አልተነሳም የሚሉት ፖስት ኮግሉ ቶትንሃም ሰዎች እንግዳና የማይሆን ነገሮችን እንዲያደርጉ እያደረጋቸው ነው ብሏል። አክሎም የቶትንሃም ስም የትም ቦታ ላይ ቢቀመጥ ሁሉም ሰው ለማስነሳት ወይም ደግሞ ለማሳነስና ለማዋረድም የተቻሉትን ሁሉ ያደረጋሉ ሲሉ ተችተዋል። በዚህ ዓመት አምስተኛ የጨረሰው ቻምፒየንስ ሊግ ይገባል፣ ባለፈው ዓመት አምስተኛ ደረጃን ጨርሰን ዩሮፓ ሊግን የገባ ነው። ስለዚህም የተናገረ አንድም ሰው ግን የለም ብሏል። ፖስት ኮግሉ በሀሳቡ ላይ ያለ ኬልያን ኤምባፔ ለቻምፒየንስ ሊግ ፍጻሜ ደርሰዋል፣ ፓሪስ ሰን ዠርሜኖች። በኳታራውያን ባለሀብቶች የሚተዳደረው የፈረንሳዩ ሀያል ክለብ ፓሪስ ሰን ዠርሜን በሀገር ውስጥ ያለውን ተደጋጋሚ የበላይነት በአውሮፓ ለማሳየትም ከአሰልጣኞች እስከ ስምጥር የእግር ኳስ ኮከቦችም ወደ ፓሪስ ቤት ቢኮበልሉ የሚፈልገውን የቻምፒየንስ ሊግን ዋንጫ ግን ሊያመጥ አልቻለም። ኔይማርን ከባርሴሎና ኬሊያን እምባፔን ከሞናኮ ያስፈረሙት ፓሪስ ንጀርሜኖች በተለይም በኬሊያን እምባፔ ላይ ጥገኝ የሆነ ቡድን የተለያዩ አሰልጣኞች ሰርተዋል። የኬሊያን እምባፔ ልብ በተደጋጋሚ ወደ ሌሎች የአውሮፓ ክለቦች ሲያማትር ፓሪስ ንጀርሜን እምባፔን በእጅ መንሻነትም በአውሮፓ ከፍተኛው ተከፋይ አድርጎት እንዲጫወትለት ማግባብቶት ነበር። በእርግጥ ኤምባፔ በፓሪስ ሰን ጀርሜን ቤት አሰልጣኞች ሲቀያየሩ አቋሙ ሳይለዋወጥ የክለቡን ግባ ማስቆጠር ኃላፊነትም በብቃት ሲወጣ ቢቆይም በአውሮፓ መድረክ ከፓሪስ ሰን ጀርሜን ጋር ግን ውጤታማ መሆን አልቻለም። በክረምቱ የዝውውር መስኮት ሪያል ማድሪድን ሲቀላቀል በብዙ ምክንያቶች የፓሪሱ ክለብ ይጎዳል ተብሎ ነበር። በአንድ በኩል በርካታ ሚሊየን ፓውንዶችን ለኢምባፔ ሊከፍል የነበረው ፓሪ ሰን ጀርሜን ተጫዋቹ በነፃ ዝውውር ማድሪድን ሲቀላቀል በፋይናንስ በኩል ተጎጂ ነበር። በሌላ በኩል ኤምባፔ ላይ ጥገኛ የነበረው ፓሪ ሰን ጀርሜን እንዴት ያለ እርሱ መጫወት ይችላል የሚለውም አሳሳቢ ጉዳይ ነበር። ለዚህ ጉዳይ መፍትሄ የሚያፈላልግ ላይ የቆዩት ተስፔናዊው ታክቲሽያን ሉዊስ ኤንሪኬ ኤምባፔን ተጠባባቂ በማድረግ ጨዋታዎችን ያለ ኤምባፔ ለመጫወትም ሞክረዋል። ይህ ጥረታቸው ፍሬ አፈርቶ ኤምባፔ ማድሪድን ቢቀላቀልም በወጣቶች የተገነባ ውብ እግር ኳስን የሚጫወት ቡድን ገነቡ። ፓሪስ ሳን ጀርሜን የፍረንች ሊግ አን ገና በጊዜ ነበረ ማሸነፉን ያረጋገጠው። በአውሮፓ ቻምፒየንስ ሊግ ደግሞ የእንግሊዞቹን ሊቨርፑልን፣ አስተን ቪላና አርሰናልን እንግዲህ ዘረሮ ለሚሚኩ ፍጻሜ ደርሷል። ኬሊያን ምባፔ በሩብ ፍጻሜ ከማድሪድ ጋር በአርሰናል አምስት ለአንድ ተሸንፎ ከውድድሩ ውጪ ሲሆን የቀድሞ ክለቡ አርሰናልን በደርሶ መልስ ሶስት ለአንድ በማሸነፍ ወደ ፍጻሜው አልፏል። ፓሪስ ሴን ጀርሜን ያለ ኬሊያን ምባፔ የሚናፍቀውን የአውሮፓ ቻምፒየንስ ሊግ ዋንጫን ያሳካው ይሆን? ከኢንተር ቢላን ጋርስ በአሊያንስ አሬና የሚደረገው ጨዋታ ለዚህ መልስ ይሰጠናል። እንግዲህ ጨዋታ በቀጣዮቹ ጊዜያቶች ይደረጋል ተብሎ ይጠበቃል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ቆይታችሁንም ግን ከኛ ጋር ስላደረጋችሁ ከልብ ከልብ እያመሰገንኩኝ መልካም ምሽት እንዲሆንላችሁ ነው ከወዲሁ በአክብሮት የምመኘው።